ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዛሬው ፕሮግራማችን እንግዲህ ስለ ኤሌክትሪክ መኪኖች በስፋት የምንመለከት ነው የሚሆነው። በተለይም ደግሞ እነዚህ የኤሌክትሪክ መኪኖች ዋጋቸው እንዴት እጅግ በጣም እየቀነሰ እንደመጣና ለምንስ አሁን ላይ ወደ ኤሌክትሪክ መኪና ለመቀየር ጥሩ ጊዜ እንደሆነ የምነግራችሁ ይሆናል። የመኪናችሁ ጉልበት ደክሟል፣ እንዲሁም ነዳጅ ይበላችኋል። ዛሬ ስለ አንድ ወሳኝ መኪና አካል እናወራለን። ማስ ኤር ፍሎ ሴንሰር ስለተሰኘ ይህ መሳሪያ ወደ ሞተራችን የሚገባውን የአየር መጠን የሚለካ ሲሆን የማደርሳችሁ ነው የሚሆነው። ቪዲዮን እንግዲህ እስከ መጨረሻው ድረስ ላይክ ላይክ ላይክ እያደረጋቸው እንድትከታተሉ እየጋበዝኩኝ ለቻናላችን ደግሞ አዲስ ከሆናቸው ሰብስክራይብ በማድረግና ሀሳብ አስተያየታቸውን በኮመንት መስጫ ላይ ያስቀምጡልን። በቀጥታ ወደ መረጃው እናምራ። እንግዲህ ከጊዜ ወደ ጊዜ ከቀን ወደ ቀን የኤሌክትሪክ ተሽከርካሪዎች ዋጋቸው በሚሊዮን እየቀነሰ እየመጣ ይገኛል። በተለይ በአሁን ሰዓት ላይ የኤሌክትሪክ ተሽከርካሪ ለመግዛት ያሰባቸውና የኤሌክትሪክ መኪናን መግዛት ለምትፈልጉ ዋጋውን ማረጋገጥ የግድ ይላችኋል። እጅግ በጣም እየቀነሰ ነው የመጣው። ይህ ቅናሽ ከምን የመጣ ነው የሚለውንም እንግዲህ ወደ እናንተ እናደርሳለን። ብዙዎቻቸው እንግዲህ የኤሌክትሪክ መኪናን መግዛት ብትፈልጉም ወይንም ለመግዛት ብታስቡም ዋጋቸው ውድ ስለነበረ ከመግዛት ይልቅ ላለመግዛት ወደ ኋላ የምትሉበት አጋጣሚ ብዙ ጊዜ ተፈጥሯል። ታዲያ አሁን ላይ ነገሮች ሁሉ እየተቀየሩና እውነታው በገሃድ እየመጣ እጅግ በጣም ርካሽ የኤሌክትሪክ መኪኖች በብዛት በገበያው ላይ እየቀረቡ ይገኛሉ። ከዚህ በፊት በጣም ውድ ዋጋ የነበሩ የኤሌክትሪክ መኪኖች ከ500 ሺህ እስከ 1 ሚሊዮን ብር ድረስ የዋጋ ቅናሽ ሊያደርጉ የቻሉበት ምክንያትን እንመለከታለን። እንግዲህ በቅድሚያ እነዚህ ተሽከርካሪዎች ይህን ያክል የዋጋ ቅናሽ ሊያደርጉ የቻለው በምን ምክንያት ነው የሚለውን በዝርዝር እንመልከት። የኮሮላ መኪና የዛሬ ዓመት ከ2.1 እስከ 2.4 ሚሊዮን ብር ባለው ዋጋ ይሸጥ ነበረ። አሁን ባለው የመኪና ገበያ ደግሞ ከ1.8 እስከ 2 ሚሊዮን ባለው ይሸጣሉ። በመካከላቸው ከ300 ሺህ እስከ 400 ሺህ የሚሆን ዋጋ ልዩነት ዋጋቸው ወርዷል ማለት ነው። ሱዙኪ ስዊፍትን ካየን ደግሞ የዛሬ ዓመት ከ2.9 ሚሊዮን እስከ 3 ሚሊዮን ባለው ይሸጡ ነበረ ዛሬ ደግሞ 2.7 እስካለው ዋጋ ድረስ ይሸጣሉ በመካከላቸውም 200 ሺህ የሚያክል የዋጋ ልዩነት ወርዷል የዛሬ ዓመት ቶዮታ ያሪስ ከ1.8 እስከ 2 ሚሊዮን ብር ይሸጡ ነበረ አሁን ደግሞ ባላቸው ዋጋ እስከ 1.3 ሚሊዮን ብር ይሸጣሉ ከ300 ሺህ እስከ 650 ሺህ ያለም የዋጋ ልዩነት ዋጋቸው ወርዷል ኢቭን ሱዙኪ ቪታራ 850 ሺህ ይሸጥ የነበረ መኪና አሁን ባለው ፕራይስ 550 ሺህ ብር የሚሸጥበት ዋጋ ነው ያለው። ከ200 ሺህ እስከ 300 ሺህ ያህል በሚሆንም ዋጋቸው ወርዷል። በተጨማሪም የዛሬ ዓመት ቪትስ መኪና ከ17 እስከ 16 5 ባለው ዋጋ ይሸጡ ነበረ አሁን ባላቸው ፕራይስም እስከ 1.3 ሚሊዮን ብር ይሸጣሉ። ከ300 ሺህ እስከ 400 ሺህ ባላቸው ዋጋ ልዩነት ዋጋቸው ወርዷል። ሌላው ደግሞ ትልቅ የገበያ ልዩነት ያለው ጄትወር ኤክስ 70 መኪና የዛሬ ዓመት 4.2 ሚሊዮን የተሸጠ ሲሆን አሁን ደግሞ 3.3 ሚሊዮን የሚሸጥበት ዋጋ ነው ያለው፣ የ900 ሺህ ልዩነትም አለው። በተቃራኒ ደግሞ የኤሌክትሪክ መኪኖችን ስናይ ቢዋዲ ሴጎል መኪና 2023 ሞዴል የዛሬ ዓመት ዋጋቸው 2.35 የነበረ ሲሆን አሁን ደግሞ በ 2.65 እየተሸጡ ይገኛሉ። የ300 ሺህ ያክልም ጭማሪ አድርገዋል። ሌላው ደግሞ ID6 መኪና 2023 ሞዴል በ4.8 ሚሊዮን ብር የዛሬ ዓመት ይሸጡ የነበሩ መኪኖች ናቸው። አሁን ደግሞ በ5.3 ሚሊዮን ብር ይሸጣሉ። የ500 ሺህ ብር ያክል ጭማሪም አድርገዋል። በተጨማሪም BYD E2 በዛሬ ዓመት ዋጋቸው 3.1 ሚሊዮን ብር ይሸጡ የነበረና አሁን ያላቸው ፕራይስ ደግሞ ከ3.3 እስከ 3.4 ሚሊዮን ብር ይሸጣሉ። የ400 ሺህ ብር ያክልም ጭማሪ አድርገዋል። በመዲናችን አዲስ አበባ ውስጥ ከሚገኙ ዝቅተኛና ርካሽ ዋጋ ካላቸው የኤሌክትሪክ መኪኖች መካከል አንዱ ነው። Kia EV5 የ2025 ሞዴል ይህ ተሽከርካሪ በአንድ ፎል ቻርጅ 720 ኪሎ ሜትር መጓዝ ይችላል። በዚህ ተሽከርካሪ ላይ የተገጠመለት የኤሌክትሪክ ባትሪም 88.1 ኪሎዋት አወር ባትሪ ተገጥሞለታል። ይህ ተሽከርካሪ ሲንግል ኤሌክትሪክ ሞተር የተገጠመለት ሲሆን 160 ኪሎ ዋት እና 214 ሆርስ ፓወር ማመንጨት የሚያስችል የኤሌክትሪክ ሞተር ተገጥሞለታል። ታዲያ ይህ ተሽከርካሪ በአሁኑ ሰዓት የሚሸጥ በት የዋጋ መረጃ ከሌሎች መኪኖች አንጻር እጅግ በዋጋ ተመጣጣኝና ርካሽ የሆነ ተሽከርካሪ ነው። ዋጋውም በ6 ሚሊዮን 900 ሺህ ብር ለገበያ መቅረቡን ተመልክተናል። የመኪናችሁ ጉልበት ደክሟል፣ እንዲሁም ነዳጅ ይበላችኋል? ዛሬ ስለ አንድ ወሳኝ መኪና አካል እናወራለን፣ ማስኤር ፍሎ ሴንሰር ስለተሰኘ ይህ መሳሪያ ወደ ሞተራችን የሚገባውን የአየር መጠን የሚለካ ሲሆን መኪናችን ነዳጅን በአግባቡ እንዲጠቀም ይረዳናል። ከጥቅሞቹ መካከል ነዳጅን ይቆጥባል፣ የሞተር ጉልበት የተሻለ እንዲሆን ይረዳል፣ የካርበን መጠንን በመቀነስ ትልልቅ ጥቅሞችን ይሰጣል። ታዲያ ይህ ሁኔታ ከተፈጠረ ጉዳቱ ቆሻሻ ሰብስቦ ሲይዝ በዚህ ሴንሰር ላይ ስራውን ያስተጓጉላል። ነዳጅ እጅግ ከመጠን በላይ ይበላል። የመኪናችን ጉልበት እጅግ በጣም ይቀንሳል። ማድረግ የሚገባን ነገር ቢኖር የአየር ማጣሪያችንን በየጊዜው መቀያየር ይኖርብናል። ማለትም ራዲያተራችንን እንዲሁም ይህንን ሴንሰር በየጊዜው ማጽዳትም ተገቢ ነው ለማለት ያክል እንወዳለን። ብዙ ጊዜ እንደ ቀላል የምናየው ነገር ግን ችግሩ በብዛት ጎልቶ የሚታየው ሁለተኛና ሶስተኛ ማርሽ ለምንድነው እንደው የሚዘለው ጉዳቱስ ምንድነው መፍትሄዎቹስ የሚሉትን በዚህ ቪዲዮ እናያለን አንደኛ የማርሽ ጥርስ መበላት ወይንም ጌርቦክስ ሲበላ ይህንን አይነት ሁኔታ ይፈጠራል ሁለተኛው የማማስያ ቀለበት ወይንም ሴንችሮን ሪንግ መበላሸት በሶስተኛ የማርሽ ማንሻ ወይንም ሽፍት ፎርክ መታጠፍ ወይንም መበላሸት፣ በአራተኛ ደረጃ የማርሽ ማያያዣ ወይንም ጊርሊንኬጅ መበላሸት ወይንም መላላት፣ በአምስተኛ ደረጃ የማርሽ ዘይት መጠን ማነስ ወይንም መበላሸት ናቸው። የማርሽ ጥርስ መበላት ስንል ሁለተኛና ሶስተኛ ማርሽ ላይ ያሉ ጥርሶች ከመጠን በላይ በመልበሳቸው ማርሹን መቋቋም ላይችሉ ይችላሉ። የማማሳያ ቀለበት መበላሸት ደግሞ የማማሳያ ቀለበቱ የማርሽ ፍጥነቶችን በማመሳሰል ለስላሳ ሽግግር እንዲኖረው ያደርጋል። ይህ ከተበላሸ እንዲህ አይነት ሁኔታ ይፈጠራል ማለት ነው። ሌላው የማርሽ ማንሻ መታጠፍ ወይንም መበላሸት የማርሽ ማንሻው መታጠፉ ወይንም መበላሸቱ ለመቀየር የሚያገለግል ሲሆን ከተበላሸ በትክክል ማርሽ ማስገባት አይችልም። ሌላው እና አራተኛው የማርሽ ማያያዣው ከማርሽ ማንሻው ጋር ያለውን ግንኙነት የሚያስተላልፍ ሲሆን ልል ከሆነ ማርሽ መዝለሉ የሚያስከስተው ጉዳት ነው። አምስተኛው የማርሽ ዘይት መጠን ማነስ ወይንም መበላሸት፣ በቂ ያልሆነ ወይንም የተበላሸ የማርሽ ዘይት ቅባት ስለማይኖረው ማርሹ መዝለሉን ሊከሰት ይችላል። ይህንን ከግንዛቤ ውስጥ አስገቡ።